የኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባለም ከሃይማኖትም ውጭ ያፈነገጠው የተመሳሳይ ፆታ ግንኙነት እጅግ አሳሳቢ ደረጃ ላይ ደርሷል። ከሰሞኑ በሴቶች ብሔራዊ ቡድን ውስጥና በሌሎች የሀገራችን የእግር ኳስ ክለብ ውስጥ የሚጫወቱ ሴት ተጫዋቾች በተመሳሳይ የፆታዊ ግንኙነት ሱስ ውስጥ እንደወደቁ የተለያዩ መረጃዎች እየወጡ ነው። እንደዚህ አይነቱን አፀያፊ ተግባር ሲያደርጉ አሰልጣኞቻቸውም ያውቃሉ። ሴት አሰልጣኞችና ሴት ኳስ ዳኞችም በዚሁ የጾታ ግንኙነት ላይ ወይም በተለምዶ በእንግሊዘኛው አጠራር ሌዝቢያን እያለም በምንጠራው አጸያፊ የሴት ለሴት የግብረ ስጋ ግንኙነት እርካታ ላይ ተሳታፊ ናቸው ተብሏል። ይህ ጉዳይ በዚህ ደረጃ እንዲስፋፋ ያደረጉት ደግሞ ጉዳዩን የሚያውቁ አሰልጣኞች ለራሳቸው ስራና ተጫዋቾቹን ከተቆጥጧቸው በጨዋታ ላይ ታለምጥብኛለች፣ እንድሸነፍ ታደርግብኛለች በሚል ፍራቻ ዝም ስለሚሏቸው እንደሆነም ታውቋል። ሌላኛው የዚሁ ተግባር አስፋፊና ተባባሪ አካላት የተባሉት ደግሞ ጋዜጠኞች ሲሆኑ መረጃውን እያወቁና ሴቶቹ ድርጊቱን ሲፈጽሙ ተከታትለው ፎቶ በማንሳት የማስፈራሪያ ገንዘብ እየተቀበሉና ፎቶና ቪዲዮ እለቅብሻለሁ በማለት በሙስና ገንዘብ በመቀበል ነገሩን እንዲደበሰበስ ችላ እንዲባል ተደርጎ ዛሬ ላይ ትልልቅ የብሔራዊ ቡድን ሴት ተጫዋቾች ሳይቀሩ የዚሁ አጸያፊ ተግባር ተሳታፊ ሆነዋል። አረ እንዲያውም አንዳንዶቹ ሴቶች ለሌላ የግብረ ሰዶም አፍቃሪዋ ሴት ቀለበት የተሳሰሩና ሴት ለሴት የተጋቡም እንዳሉ በወጣባቸው የስልክ ንግግር ቅጂ ማወቅ ተችሏል። ከሚሰለጥኑበት የማሰልጠኛ ካምፕ እየወጡ ለዚሁ ተግባር እንዲመቻቸው ከውጭ ቤት ተከራይተው ይህንኑ የሴት ለሴት ተግባር እየፈጸሙ የሚመለሱም እንዳሉ ከሰሞኑ ከተለያዩ የማህበራዊ ሚዲያ መረጃዎች ለማወቅ ችለናል። ነገሩን አሳፋሪ የሚያደርገው ደግሞ እንደ ኖርማል ተግባር ታይቶ የትኛዋ የየትኛዋ ሚስትና ፍቅረኛ እንደሆነችላ እርስ በራስ ይተዋወቃሉም ተብሏል። እግር ኳስ ተጫዋቾቻችን በዚህ ልክ በሴጣን ተግባር ላይ ባህላችንም ሃይማኖታችንም የማይፈቅደውን ማህበረሰባችንም የማይቀበለውን ቀበለውን ከውጭ የመጣ የዲያብሎስን ተግባር ፈጽመው ሀገራችን ኢትዮጵያን በአደባባይ አዋርደዋታል። ይህ ሁሉ በሜዳውም ከሜዳውም ውጭ መሸነፍና መዋረድ የተጠናወተው የኢትዮጵያ እግር ኳስ ቡድን በዚህ ግብረ ሰዶም አጀንዳ በግብረ ሰዶም ወረርሽኝ ታሟለም ተከቧል። ልጆቻችንን ሴት ተጫዋቾቹ በዚህ አፀያፊ ሱስ ውስጥ ተዘፍቀው እየተጨማለቁ እንደሆነም ታውቋል። የተግባሩ አፀያፊነት ታውቆ ነገሩን ለማድበስበስና ለመደባበቅ ቢሞከርም ተግባሩ እጅግ እየተንሰራፋ በመምጣቱ በቶሎ ሊቆምና ሊታቀብ ይገባል በማለት ጉዳዩን ሕዝብ ይወቀው፣ ሀገር ይሙቀው ተብሎ ይፋም ተደርጓል። የኢትዮጵያ ሕዝብ ሆይ ተመልከት! ይህ የምታዩት ቀለበት ወንድ ልጅ ለሴት ሚስቱ ያደረገላት ቀለበት አይደለም፤ ሴት ለሴት የሚጨማልቁት የሴት እግር ኳስ ተጫዋቾች ውስጥ ያሉ ሁለት ሴቶች እርስ በርስ ላ ጸያፊ ተግባራቸው ማስቀጠያ የቃል ኪዳን ቀለበት የተደራረጉበት ፎቶ እንጂ በቴሌቪዥንና በማህበራዊ ሚዲያ በምናየውና በምንሰማው ነገር ጉድበል ፈጣሪ ሆይ ምኑን ዘመን አመጣህብን እግዚኦ እያለ የሚጮኸው ያገሬ ሰው ዛሬ የፈሩት ደርሶ ብልግና እግር አውጥቶ በዲያብሎስ እየተነዳ ሴጣን እየሾፈረው ሴት እግር ኳስ ተጫዋቾቻችን እንደ ጻድቅ ባርኔጣ በጸያፊ ተግባር አጊጠውበት በአደባባይ ከተፍ ብለውልሃል ይህኔ ነው መሸሽ ልሽሽ ብትልስ ወዴት ልትሸሽ ያንተው ልጆች ያንተው እህቶች ናቸው በዚህ የሴት ለሴት ግብረሰዶም የተመሳሳይ ጾታ ግንኙነት እርካታ ሱስ ውስጥ የተዘፈቁት። ይህንን የሰማ ቤተሰብ ተጨንቋል። ንጹሕ የሆኑት ሴት ተጫዋቾችም አንድ ላይ ስማቸው በመጥፋቱ ተጨንቀዋል። ከዘጠና ፐርሰንት በላይ በዚህ ሱስ ውስጥ የተጠመዱት ሴት ተጫዋቾቻችን የቡድኑ አመራሮችና የመንግስት ኃላፊዎች ነገሩን እየመረመሩት እንደሆነም ታውቋል። የሴቶች ሕፃናትና ማህበራዊ ጉዳይ ሚኒስትር መስሪያ ቤትም ጉዳዩን እየተከታተለ እንደሆነም አስታውቋል። እኛ ግን እንደ ዜጋ ይህን አጸያፊ ተግባር በሀገራችንና በሌሎች እህቶቻችን እንዳይስፋፋ ስለምንፈልግ ከፍተኛ ጥንቃቄ ልናደርግ ይገባል። እነዚህን ሴቶች ከተቻለ በእግር ኳስ ዓለም ለተወሰነ ጊዜ ማገድና ከዚህ ድርጊታቸው እንዲቆጠቡ በቤተሰብና በሃይማኖት አባቶች ማስመከር ብሎም የሳይካትሪስት ሕክምና እንዲያገኙ በማድረግ ከዚህ ከተዘፈቁበት ሱስ እንዲወጡ ማገዝ ያስፈልጋል ባዮችንን። በዚህ ጉዳይ ላይ ሌሎች መረጃዎችን ተከታትለን ለእናንተ ለቤተሰቦቻችን የምናደርሳችሁ ይሆናል። በአሚር መሐመድ ተዘጋጅቶ የሚቀርበውን አሚር ኒውስ የዩትዩብ ቻናል ሰብስክራይብ በማድረግ አጋራችን እንድትሆኑ በትህትና እንጠይ